ሰላም ውድ የቻናሌ ቤተሰቦች በአዲስ ቪዲዮ ተመልሰናል። እንግዲህ በዛሬ ቪዲዮ እጅግ በጣም አስገራሚ መረጃ አግኝተናል። በተለይ ስለ ነፂ ጉዳይ ነው። ነፂ እንግዲህ ያው ልጅ እንዳላት እና የወለደችውም ከአብርሽ እንደሆነ አንድ ትልቅ መረጃ አግኝተናል። ይህንን በሰፊው እናያለን። እጅግ በጣም እንግዲህ በጣም የሚያስገርም መረጃ ስለሆነ ይህን ቪዲዮ ላይክ ማድረግ እንዳትረሱ። በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮን ላይክ አድርገን እንጀምራለን። ወደ ጉዳያችን እንግዲህ ከሰሞኑ በጣም ሲያነጋግር የነበረው የነፂ ጉዳይ በተለይ እንግዲህ በጣም በጣም ብዙ ነገሮች ተፈጥሯል። በተለይ ስለ አብርሽና ስለ ሩታ ስናነሳ በጣም በጣም እጅግ በጣም አስገራሚ ወይም ደግሞ ያልተጠበቀ ሰዓት ላይ የመጣችው ነጻነት እጅግ በጣም ነገሩን ከባድ አድርጋ ነገሩ በጣም ወደ ሌላ ነገር ውስጥ ገብቷል። እንግዲህ በተደጋጋሚ ሩታም ነፂን አግኝታ እንደዚሁ ስታወራት ነበረ። ግን በፍጹም ፍቃደኛ እንደ እንዳልሆነች እና ከህይወታቸው መውጣት እንደማትፈልግ በተደጋጋሚ ተናግራለች ማለት ነው። አሁን በዛሬ እንግዲህ ያገኘ ነው መረጃ እጅግ በጣም የሚያስገርም ነው። ምክንያቱም ነፃነት ከዚህ በፊት እንግዲህ እንደምታውቁት ከሶስት አመት በፊት ከአብርሽ ጋራ በጣም የግንኙነት ነበራቸው። በዛን ሰዓት ደግሞ እንግዲህ ያው እንደምታውቁት ነጻነት ወይም ደግሞ ነፂ ቲዩብ ተብላ የምትጠራ የዲላ ዩኒቨርስቲ ተማሪ ነበረች። እንግዲህ ትምህርቷንም ያቋረጠችበት ምክንያት ይሄ ነው ብሎ አንድ ሰው ሹክ ብሎናል፣ ማለት ነው። በጣም የቅርብ የቅርብ ሰው ማለት ወንድሟ ማለት ይቻላል እንግዲህ ያው ይሄንን መረጃ የሰጠን። ስለዚህ ይሄንን መረጃ እንደሚከተለው እናቀርባለን። እንግዲህ እንደምታውቁት አብርሽና ነጻነት በጣም የፍቅር ግንኙነት ውስጥ እንደነበሩና የድሮ የፍቅር አጋሯ እንደነበረ እሱም በራሱ ሚዲያ እንደዚህ ወይም ደግሞ በራሱ ዩቲውብ ቻናል በደንብ ገልጿል ማለት ነው። በተደጋጋሚ ወደ ቡታጅራ እንድትመለስ በጣም ሲጠይቃት ነበረ። እንደዚሁም እንግዲህ ሩታም በተደጋጋሚ ነጻነት ወደ ቡታጅራ እንድትመለስ እና ከህይወታቸው እንድትወጣ በጣም በተደጋጋሚ ስትጠይቃት ነበረ። ግን ያም ሆኖ ይሄ እሷ ያልፈለገችበት ምክንያት ምክንያትና አንድ ሚስጥር አለኝ፣ ይህንን ደግሞ መናገር አልፈልግም፣ ልክ ሚዲያው ላይ ማወራበት ጊዜ ላይ አወራለሁ። ስለዚህ መመለስ አልፈልግም፣ አብርሽ ግን ከኔ ጋራ መሆን አለበት ግዴታው ነው ብላ ደምደማለች ማለት ነው። እንግዲህ ሩታ ደግሞ እንግዲህ ያው ነጻነት ሚስጥር ነው ብላ የያዘችውን ነገር እንድትነግራት በተደጋጋሚ ጠይቃት ነበረ። ግን በጭራሽ እሷ መናገርም ፍላጎት የላትም። ይህንን ነገር እንግዲህ ያው አብርሽ በተለይ ነፃነት እንድታወራ በጭራሽ አይፈልግም። ምክንያቱ ደግሞ ትልቅ ሚስጥር ነው የተባለ ሚስጥር ነው። እንግዲህ ያው ይህንን ነገር ይዛለች ማለት ነው ነጻነት። እንግዲህ ያገኘነው መረጃ ይህንን ነገር በግልጽ የሚናገር ነው። ስለዚህ የቅርብ ሰው ነኝ የሚለው እንደሚከተለው በደንብ ተናግረዋል ማለት ነው። ከዚህ በፊት እንግዲህ እንደምታውቁት ነጻነት የዲላ ዩኒቨርሲቲ ተማሪ ነበረች። ከዛም እንግዲህ ትምህርቷን አቋርጣ ወደ ቡታጅራ ተመልሳለች። ይህ ነገር ደግሞ ለምንድን ነው እንደዚህ የሆነው? እንግዲህ ያው እንደምታውቁት አብርሽ እና ነጻነት በጣም የፍቅር ግንኙነት ውስጥ ነበሩ። በዛን ሰዓትም እንግዲህ ሳይታሰብ እንዳረገዘችና በዛን ሰዓት ትምህርቷንም መቀጠል ስላቃጣት እንግዲህ ወደ ቡታጅራ መመለስ ወስናለች ማለት ነው። በዛን ሰዓት ወደ ቡታጅራ ተመልሳ እንግዲህ ያው ቤተሰብ ጋር ያለውን ነገር አሳልፋለች። በዛን ሰዓት እንግዲህ አለመግባባት ተፈጥሮ አብርሽና ነጻነት ተለያይተዋል ማለት ነው። አብርሽም ብዙም ሳይቆይ ወደ አዲስ አበባ መጥቶ ስራውን ጀምሮ ከሩታ ጋራም ጥሩ የፍቅር ግንኙነት ውስጥ ገብቶ በስተመጨረሻ እንግዲህ ከሩታ ጋራም ተጋብተዋል ማለት ነው። ይህ ሁሉ የሆነው እንግዲህ በጣም ቆይቷል። በተለይ ነጻነት ያሳለፈችው ነገር እጅግ በጣም በጣም ህመም ያለበት ነገር ነው። ለዛ ነው እንግዲህ ያ ሁሉ ነገር መስዋዕት የከፈለችበትን በዛሬው እለት እንግዲህ ማጣት የማትፈልገው በግዴታም ይሁን በውዴታም አብርሽ ከጎ እኔ መሆን አለበት፣ አብርሽ ከኔ ጋራ ነው መሆን ያለበት፣ አብርሽ ለኔ ነው የሚገባ ብላ እንደዚህ ግትር ሆና እንግዲህ ስትከራከር ያገኘናት ማለት ነው። እንግዲህ ነገሩ እንደዚህ ነው። ከሶስት ዓመት በፊት የተፈጠረው ነገር በተለይ በጣም በጣም ብዙ ስቃይ ከማሳለፍ ባለፈ ቤተሰቦቿን በጣም የተጨነቁበት ነገር ነው። በስተመጨረሻ እንግዲህ ልጅም ወልዳ ልጁንም ማሳደግ ጀምራ ነበረ። ግን ምንድን ነው በጣም ትምህርቷን ማቋረጧ ስራ አለመስራቷ እና ቤተሰብ ጋር መሆኗ ደግሞ በጣም ስለጎዳት አብርሽ ጋ በመደወል በተለያየ ጊዜ ትጨቀጭቀው ነበረ። አብርሽም ይሄንን ነገር እንግዲህ በስተመጨረሻ ለመቀበል ወስኗል ማለት ነው። ግን ነገሩ ወደ ሚዲያ እንዲወጣ በጭራሽ አይፈልግም። ነጻነት ወይም ደግሞ የቅርብ ሰው የሚባለው የነፃነት የቅርብ ሰው የሚባለው እንደነገረን ልጇም እንግዲህ አንድ አመት ከስድስት ወር እንዳለፈውና እዛው ቡታጅራ ቤተሰቦቿ ቤት እያሳደገች እንደሆነ በደንብ አድርጎ ነግሮናል ማለት ነው። በጣም ብዙ ነገሮችን በጣም ብዙ ፈተናዎችን አሳልፋለች እቺ ልጅ። እንግዲህ በጣም ብዙ ነገር ካሳለፈች በኋላ በተለይ አብርሽ ደግሞ ይህንን ነገር ሁሉ አልተረዳኝም፣ በጭራሽ ሊረዳኝም አልፈለገም ብላ ወደ ሚዲያ አምጥታለች ማለት ነው። ጉዳዩን እንግዲህ በጣም ብዙ ሰዎች ሚስጥሩ ምንድን ነው ብሎ በጣም በተደጋጋሚ ሲጠይቁ ነበረ። እጅግ በጣም የሚያስገርመው ነገር እንግዲህ በዚህ ደረጃ ልጅ አፍርቶ ሁለተኛ ልጅ እየተጠባበቀ ነው ማለት ነው፣ አብርሽ እንግዲህ። በጣም ከባድ ሁኔታ ውስጥ ያለች ነፃነት ብቻ ሳትሆን፣ እንደምታውቁት እንግዲህ ሩታ እጅግ በጣም ከባድ ሁኔታ ውስጥ ናት። ምክንያቱ ደግሞ ሩታ እንደምታውቁ እንግዲህ ያው እርጉዝ ናት። እርጉዝ ብቻ ሳትሆን ደግሞ እንግዲህ ያው እንደምታውቁት በተዳ ርም ተጋብቶ አብሮ እየኖሩ ነው። ተዳራቸው እንኳን አንድ ወር ሳይሞላ እንደዚህ አይነት ከባድ ችግር ይዞ መተዋል ማለት ነው። ነጻነትም ሆን ብላ ለመበቀል ይህንን ጊዜ ስጠብቅ እንደነበረ ነው ያ ሰው የነገረን። እጅግ በጣም የሚያሳፍረው ደግሞ ለክሩታ ስታረግ ወይም ደግሞ ወደ ትዳር እንደገባች ነው ይህንን መረጃ አለኝ ምናም ብላ ወደ ሚዲያ የመጣችው ነጻነት። በዛም ደግሞ እንግዲህ ወደ አዲስ አበባ መጣ በጭራሽ እንደማትመለስና የራሷ እንደምታደረግ እርግጠኛ ሆና ነው የተናገረችው። ማለት ነው እንግዲህ የነሩታ ና የነ አብርሽ ጉዳይ እጅግ በጣም በጣም የከረረ መጥቷል። እንግዲህ ያው ይህን ሚስጥር በደንብ ያውቃሉ፣ በደንብ ተነግሯቸዋል። ያም አምኖበታል። ግን በቃ የነጻነትን ህይወት ለማስተካከል አትሊስት ወደ ዩቲዩብ መታ ዩቲዩብ ቪዲዮችን አንዳንድ ነገሮች ሰርታ ለራሷም ለልጇም እንድታረግ ነው። ይህንን በማሰብ ነው እነሱም እንግዲህ ፈቅዶና ወዶ እንደዚህ ያደረ ማለት ነው እንጂ ይሄ ነገር አያውቁ ማለት አይቻልም። ግን የተፈጠረው ነገር ከነሱ አቅም በላይ እየሆነ ነው። በአሁን ሰዓት በተለይ ነፃነት የምታደርገው ነገር እጅግ በጣም ከባድ ሁኔታ ውስጥ ከቷቸዋል። ምክንያቱም እነሱ ያሰቡት እዛ ውታጅራ ሆና እንደምሰራ ነበረ ቪዲዮ። ግን እሷ ወደዚህ ከመጣች በኋላ በዛ ላይ ደግሞ ስሜታዊ በመሆን እና አንዳንድ ኮመንቶች በተለይ ዩቲዩብ ላይ የምታየው አብርሽ እንደሚገባት በጣም ብዙ ነገሮች ስታይ እንግዲህ የልብ ልብ ተሰምቷል የእውነት እኔ መሆን አለበት ብላ እንግዲህ ወስናለች ማለት ነው። አብርሽ በጣም ጭንቀት ውስጥ እንዳለ ያስታውቃል። አብዛኛው ሰው ግን አብርሽ የራሱ ጥፋት ነው የራሱ ገመድ ነው ጠልፎ የጣለው ብሎ በጣም ብዙ ሰዎች ሲነጋገሩ ነበረ ማለት ነው። እንግዲህ አብርሽ የወጠረው ገመድ ራሱን መልሶ ጥሎታል ብሎ ነው የተናገሩት። አብዛኛው ሰው እንግዲህ ሩታ ጎን ሆኗል። ምክንያቱ ደግሞ እሷ ሴት ናት፣ በዛ ላይ አርግዛለች፣ በዛ ላይ በጣም የጸባይ መቀያየር የሆርሞን መቀያየር ይኖራል ዝና ላይ በጣም ብዙ ነገሮች ይፈጠራሉ ስለሆነ ያንን ነገር አትሊስት አብርሽ መረዳት ነበረበት። በዛ ላይ ደግሞ ምንም ሳይናገር የፈለገውን ነገር ያደርጋል። ይሄ ነገር በሙሉ ደግሞ የሆነው በአብርሽ ምክንያት ነው። እንደዛ ነው ብሎ እንግዲህ በጣም ሲነጋገሩ የነበረው አንዳንዶቹ ደግሞ እንግዲህ ሩታ መጀመሪያውኑ ለአብርሽ አትገባም፣ በጭራሽ በጭራሽ ጥሩ ሴት አይደለችም፣ ነገረኛ ናት። በዛ ላይ ለባሏ ክብር የላትም። በጠፊ ሁለት ጊዜ እስከ መምታት ደረጃ ድረስ ደርሳለች። አብርሽ በጣም ትግስተኛ ነው። በጣም ነገሮች በሙሉ በሰ ከነ ሁኔታ ያያል። ስለዚህ የሩታ ጥፋት ነው እንጂ የአብርሽ ጥፋት አይደለም፣ አብርሽ ምንም ነገር አላረገም ብሎ እንግዲህ በደንብ አድርጎ የሚናገሩ ሰዎችም አሉ። እንግዲህ በጣም በጣም ነገሩ ከሮ እንግዲህ ከአብርሽም ከሩታም አልፎ ወደ ነፃነት መጥቷል። ነፃነት ደግሞ መወስነውም ማደርገውም ራሴ ብቻ ነኝ፣ ማንንም ሰው ማማከር አልፈልግም፣ ማንንም ሰው አልሰማም፣ እንግዲህ አብርሽ የኔ ነው ባይሆን ሩታ ቶሎ ቶሎ ከህይወታችን